አሰላሙ አሌይኩም ራህመቱላህ ወበረካቱሁ፣ ውድና የተከበሯችሁ የሀዲዬ ሀይቄቱ ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሀምዱሊላህ። ዛሬ ሚስጥር ክፍል ሶስትንላችሁ ከች ብያለሁ ማለት ነው። እንደ ፈረስ በፍጥነት እንግዲህ ጌራ ማለት ነው ሞተረኛ ሁኑ በየቤቱ እየዞረ ነበረ ማለት ነው። እንግዲህ ዲዳ ደግሞ የቤትም ቤቱን ዶክተሩና አግብታ እየኖረች ነበረ እና ከች ሲል ልቧ ደነገጠች ማለት ነው። እንግዲህ ፍቅረኛው ነበረች መሰለኝ ማለት ነው ነገር ግን እሷ ዶክተሩን ተከትላ ሂዳ እዛ ምዝህም እያለች ነበረ እሱንም ተወደዋለች ዶክተሩንም ደግሞ ለጥቅም ብላ ይሁን ባላቅም እንግዲህ እሱ ጋር ነው ያለችው ዶክተሩ ደግሞ ያስጠጋቸው ሚስኪን እናትና ልጅ አለ ማለት ነው እነሱን ታሰቃያቸዋለች በጣም በጣም ጤበን ነገር ነች ማለት ነው። መልከ ጥፉ ማለት መልከ ጥፉ ቆንጆ ብትሆንም ስራዋ ሁሉ የሚያስጠፋባት ነገር ናች ማለት ነው። ዲዳ የምትባለው ልጅ እንግዲህ እነዚያን ባልቴትና ልጅቷን ማለት ነው፣ ቤታቸው ተሽጦባቸው ሚዲያ ላይ የወደቁትን አምጥቶ ቤቱ ያስቀመጣቸው ታሰቃያቸዋለች ማለት ነው። እንዲፈለገ ሄዳ ስትመጣ እንግዲህ ተጣላያቸው ማለት ነው። ስትጣላቸው እናቲቱን ከዚህ ቤት አስወጣቸዋለሁ ምናምን ብላ ስትል ልጅቱ ለምን እንደዚያ ያለሽ ብላ ስትማጎታት ገፈተረቻት ማለት ነው። ከዛ ምክላሷ ገብታ ሌላ ሲስተም ፈጠረች ማለት ነው። አንገቷን ልክ እንዳነቋት አስመስላ አንገቷን የወነ ቀይ በቀይ አድርጋ ማንጫጭራ ማለት ነው። ዶክተሩ ገና ሲመጣ እበር ጠበቀችው እያለቀሰች። ከዛ ዶክተር እንግዲህሞ ነሽ ኒ ቆንጆ ምናምን ሲላት ማለት ነው። እነዚህ ባልቴትና ልጅ ያስጠጋቸው ሰዎች እንደዚህ አደረጉ በገዛ ቤት ያሰቃዩ ብላ ስትለው እሱ ደግሞ ወደነሱ እነሱ ሲሄድ እነሱ ደግሞ ለቀው ሊሄዱ ከቤቱ እሱን እየጠበቁት ነበረ። ቀጥታ እሱ ሲመጣ እንግዲህ ሻንጣቸውን ይዘው ዶክተርዬ፣ እናመሰግናለን አንተ ጨዋነ ነገር ግን በእኛ ምክንያት ዳርህን እንዲታጣ ስለማንፈልግ አንተ ጥሩ ሰውነ ልብህ እንደማይቆሽ ተስፋ እናደርጋለን። ስለዚህ እኛ ልንሄድ ነው ብለው ሲሉ እሱ ግን አምኖ ሊቀበል አልፈለገም። እንዲወጡም አልፈለገም። በጣም ጨዋ ነው ዶክተሩ ማለት ነው። ነገር ግን ሚቴቱ እየተሻከከ መጣች እና አይዟችሁ፣ የሚመጣውን ነገር አብረን እንጋፈጠዋለን ብሎ ሲላቸው ስትሰማ፣ እኔ ጋር ነው ወይንስ ዶክተር፣ ዶክተር እኔ ጋር ነው ወይንስ እነዚህ ጋር ብላ ዛተች ማለት ነው። ከዛም በኋላ እሱ በጣም ተናደደ ተናደደ ማለት ነው። እና እሱ ከቤት እንዲወጡ የማይፈልጋቸው አዛውንቷና ልጅቷ ያው ቤት ተቀመጡ ማለት ነው። እሷ በጣም ተበሳጨች። ብዙ ሴራ ታሴርለታለች። ያኛው እንግዲህ ልጅ ጋራ አብራት አወራ ላይ ማለት ነው፣ ኩሪ ጋራ ማለት ነው እና በጣም እኔ እንጃው ቆንጆ ሰዎች ጸባተኛ ይመስሉኝ ነበር እና በጣም ውሻ የሆነች ልጅና ማለት ነው እና እነሱ እነዛ ባልቴቶች ታሰቃያለች በዚህ ላይ ሌላ ሴራ ተነሳለይ እማትገናኘው ወንድ ጋር የለም ማለት ነው ነገ ምን እንደሚፈጠር ባይታወቅም እንግዲህ ሞተረኛው ደግሞ ፊቱንም ባያሳይም ብዙ ጊዜ ይከታተላቸዋል የሚመስለኝ የባልቴቷ ልጅ ይሁን የባልቴቷ ልጅ ነው ብዬ አስባለሁ ማለት ነው እንግዲህ ባልቴቷ ወጣ ብላ ለስራ አምሽታ ስትመጣ እሱ በሞተር እየተከታተላት ነበረ ነገር ግን ማዘር፣ ልሸኘዎት መሽቶበዎታል ምናምን ሲላት፣ እሷ ደግሞ ፈርታም ስለነበረ አይ በእግሬ እሄዳለሁ ልጄ አለቸው አለችው ማለት ነው። ከዛ ትንሽ እንደሄደች ወደቀች እና እግሯን ሳይሰብ ወጣት አይቀርም። ከዛም በኋላ እንግዲህ ሂዶ እመ ሲል ነበር ማለት ነው። ግን ልጇ ነው ብዬ አስባለሁ ማለት ነው። ልጇ ባይሆን እንደዛ አይደነግጥም ነበረ። ወደ አሁኑ ሂዶን ስታረጋቸው እና ቢያቸው የሚቆሙ ስላላደለ እቅፍ አድርጎ ይዟቸው ሄደ። ወደየት ይዟቸው እንደሄደ አይታወቅም። ወይንም አሳፈነ ያቸው ያች ልጅዮ ወይንም እንግዲህ ኬራ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ሞተረኛው ኬራ ነው ወይንስ ሌላ ሰው ነው ባላቅም፣ እንግዲህ ይዟቸው ሄዷል ማለት ነው ሴትየዋን፣ ወይንም እያሳገተያቸው ሊሆን ይችላል፣ እና ከቤት እንዲወጡላ ስለፈለገች ብቻ በጣም የሚያሳዝን ነገር ነው ማለት ነው፣ እያየን ያለ ነው። እንግዲህ ቀጣይ ክፍል ምን ይከሰታል የሚለውን ባናቅም፣ በአሁን ላይ ያለው ሁኔታ በጣም ከባድ ነው ማለት ነው። እንግዲህ ቆንጅየዋ ልጅ አመለ ጥፉ ሁና እያሰቃያቸው ትገኛለች ማለት ነው። ባለቤቷንም አንተ ሰውዬ እስከ ማለት ድረስ ዶክተሩ ከፍ ዝቅ እስከምታደርገው ድረስ ማለት ነው። እንግዲህ ምን እንደሆነ ባይታወቅም እሷ አመሏ በጣም ተቀያይሯል። እዛም እዚህ እያለች እንግዲህ ለጥቅም የምትኖር ልጅ ናት ማለት ነው። ዲዳው ማለት ነው እንግዲህ ክሩም ምን ይላል፣ ወደፊት ምን ይከሰታል የሚለውን ነገር እናየዋለን ማለት ነው። እየተከታተላት ነው ያለው። ከእሱ ያመለጠ ይመስላት ነበረ፣ ነገር ግን እንደገጠመኛ አግኝቷታል ማለት ነው። እና በጣም የምትጠነስሰው ሴራ በጣም ከባድ ከመሆኑ የተነሳ ምን ይፈጠራል የሚለው ነገር ደግሞ አሳሳቢ ነው ማለት ነው። ውድና የተከበሯቸው የቻናል የቤተሰብ ወይ ላይክ፣ ሸር፣ ሰብስክራይብ ያደረጋቸው አበረታቸው፣ የሰላማቸው ብዛት ይበላ። አሰላሙ አለይኩም ወራህመቱላህ ወበረካቱ